ሰላም፣ ጤና ያስጥልኝ። ውድ የተከበራችሁ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር መስቀን እንዴት ናችሁ? ዛሬ እንግዲህ አዲስ ቪዲዮ ሰሞኑን ሚዲያ ላይ ሲዟዟሪ የከረመ ቪዲዮ አለ። እሱን አንዳንዴ የተሰማኝን መልእክት ለማስተላለፍ ነው የመጣውት። እንግዲህ እዚህ ጋ ሩታ ሩታ ሩታ ላይ ትንሽ ፎከስ ያደረግኩት ነገር አለ። ሩታ አንዳንዴ እንደ እህትነት መመክርሽ ነገር ምንድን ነው የሰው ልጅ መነሻውን ሲረሳ የመጨረሻው ውድቀቱ ነው። ታይ መነሻሽን አትርሽ ኋላ ዞር ብለሽ እንዴት እንደነበርሽ አብርሽ እንዴት ፍቅር እንደጠየቅሽው በፍቅር ላይ እንዴት እንደገባሽ በነፂ ላይም እንዴት እንደገባሽ ማሰብ አለብሽ። አንቺ ርካሽነሽ አይባልም የሰው ልጅ ርካሽነሽ አይባልም። እንደገናም ደግሞ አብርሽን በጥፊ ስትመቹ እኔ እኔን እንደመታሽኝ ወይም ደግሞ በቃ አባትሽን እንደመታሽ ነገር ነው የተሰማኝ ነገር ማለት ነው። ይሄንን ማለት ደግሞ እዚጋ ነፂና አብርሽ ያደረጉት ነገር ትክክል ነው ማለት አይደለም። በመጽሐፍ ቅዱስ እንደ እምነታችን ምንድን ነው የሚለው? ሴት ልጅ ለባሏ ትገዛ ነው የሚለው አይደል? አንቺ ምንም ቢያጠፋ ምንም በትዕግስት መጠየቅ ነው እንጂ ሚዲያ ላይ ይሄን ያህል ህዝብ የሚከታተልች ላይ ወንድ ልጅ በጥፊ ስለመታሹ ያንቺ ጀብዱነት ወይም ደግሞ የአንቺ ጀግንነት አይደለም። ይሄን ነገር ብታስተካኪ። ለምን መታሹ? ለምን አላጠፋም ማለት አይደለም አብርሽ። በእርግጥ ትዳር ማለት በጣም ትልቅ ዋጋ የሚከፈልበት ነው። ያንን አልፋችሁ እናንተ ግን የሆነ ዘለል ያደረጋችሁ ሲጀመር ከጋብቻችሁ የተነሳ በአብይ ጾም ውስጥ ያኑላ ዳንኪራ አድርጋችሁ ሳያንሳችሁ ደግሞ መታችሁ እዚህ ጋር የሆነ በቃ አፈር አይንካይ ማለታችሁ በጣም ይደብራል። የምር ይደብራል፣ ሩታ በጣም ይደብራል። ጌታ፣ እኔ ልጅቷን አንቺ ርካሽ ነች ተጥለሻል ስታያት በጣም ነው የተሰማኝ። ለምን ነፂም ያደረገችው ነገር ትክክል አይደለም። ዛሬ ላይ ተነስታ ሁሉ ነገር አሳልፋችሁ ዛሬ ላይ ተነስታ የሰውን ሕይወት መበጥበጧት ጥሩ ነገር ነው ብዬ ማለት ሳይሆን፣ ግን እንደዚህ አይነት ንግግር በጣም ይደብራል። የሰው ልጅ በጥፊ ብትመቺው ይቀላል መጥፎ ቃላት ከምታወጪ። በቃ የሆነ አኳኩንሽ ምንድን ነው? አንቺ በቃ ከማንም በላይንሽ ከምንም በላይንሽ። ተይ፣ ብርም አላፊ ነው፣ ውበትም ጠፊ ነው። እግዚአብሔር እንደፈጠርን ብንኖር ጥሩ ነው። እንደ ማንነትሽ ተከብረሽ ብትኖሪ ጥሩ ያልሆነ ቃላት ስትናገር አያምርብሽም ሰው እንደሚወድሽ ጎበዝነሽ ጭግና ጅግና ሴት ነሽ ትግስተኛ ነሽ በቃ በዚሁ ቀጥይበት ግን የምትናገራቸው ቃላቶች ደግሞ ርካሽ ነሽ ምናምን በቃ ዘልሽ የሆነ ግፍትር ምናምን የምታደርጊው አንቺ በውስጥ ሽ እኮ የተሸከምሽው ነገር አለ አይደል እንዴ ነገ ደግሞ የአንቺን በቃ እንጃ ብቻ አላቅም ምን እንደምልሽ አላቅም ስለዚህ ትዕግስት ትንሽ ሊኖርሽ ይገባል። እንደገናም ደግሞ የሰው ልጅ ስትናገሪ ይሄ ነገር እንዴት ከኔ ወጣ ብለሽ ልታስብ ይችላል። በቃ በጥሩነትሽ ጥሩነትሽ ነው፣ በዛው ቀጥይበት። ግን ይሄን የበቃ ን ቅጥ ያጣ አነጋገር ባትናገሪ አንቺ ርካሽ ነሽ ተጠልሻል ወ ያት በጭብጭ ይ እንደማረገውነ የማቆ ምን ታረግ ያለሽ ምን ታደርግ ያለሽ? ብር ስላለሽ ምናልባት የሚመጣው ዩቱብ ልታዘጊ ትቻለሽ፣ በሰው ልታስደበድቢያ ትቻለሽ። ምን ታደርግ ያለሽ ደግሞ እውነት ከእውነት ከእግዚአብሔር ዘንድ እውነት ምንጊዜም አትጠፋም፣ እና ለእነሱ ደግሞ እግዚአብሔር ሊኖር ይችላል። አንቺ በብርሽ ወይም ደግሞ በማንነትሽ ኮርተሽ ከሆነ ግን ወደኋላ መለስ ብዬ ላሳስብሽ የምፈልገው አንቺንሽ ጣልቃ የመጣሽው እንጂ ይህች ልጅ አይደለችም። ብዙ ሰው ዛሬ በጣም ብዙ ብዙ ነገሮችን ታግሼ ነው እያወራውሽ ያለሁት። እኔ ፈርዘር መሄድ አልፈልግም፣ ነገር ግን ከሄድኩኝ እስከ ዛሬ ከተፈጠሩት ነገሮች በላይ በጣም ብዙ ነገሮች ሊፈጠሩ ይችላሉ። ፕሊዝ ለራስሽም ጭምር ነው እያስጠነቀኩሽ ያለሁት። ይሄ ልጅ እኮ አሁን ማለት ነው ይሄ ልጅ ማለት ነው እያስፈራ አይደለም፣ እያስጠነቀኩሽ ምንም አታመጪም። ምንም ማምጣት እንደማችልማ በደንብ ላሳይሽ እችላለሁ። እሺ፣ ላሳይሽ እችላለሁ። ኧረ ሩታ ተረጋጉ፣ ነፂ ተረጋጉ። ይኸውልህ በዚህ የምትቀጥል ከሆነ ዛሬ ልንገርህ፣ ልንገርህ አቤል እስከዛሬ ድረስ ሜቢ ማንንም ምንም ላላልኩኝ ላልን እችላለሁ። እና የምታረጊያቸውን ነገሮች በጣም ይደብራሉ። ሩታ ፕሊስ፣ በማንነትሽ ቀጥይ እንጂ እንደዚህ ያልሆነ ቃላት ስትናገሪ በጣም ይደብራሉ። የሆነ በቃ ምን አኝከኝ እኮ ነው ያልሹ። አንቺ ሁለት ነፍስ አይደለሽ? እን ለምንድን ነው የሰው ልጅ እንደዚህ የምትናገሪው? አንቺ የተጣልሽ እኮ ነሽ፣ አይፈልግሽም። ሲጀመር አንቺ ማንነትሽን ረሳሽ ካብረሽ ጋር ስትገናኘ። እንደገናም ደግሞ እስኪ ቪዲዮውን ወደኋላ መጀመሪያ ላይ የለቀኩትን ቪዲዮ ተመልከቺ። ያንን ነገር ባታረጊ ጥሩ ነው። ምር እንደው እኔ በጣም የሚደብር ቃላት ሲጀመር እኔ በጣም የማከብርሽ